የቱት በጣም ነው የሚያምረው ምናምን። በዚህ ነው የምንሄደው፣ በዚህ መንገድ ነው የምንሄደው የሚሄደው በዚህ በቃ። ናድ ካለ ናድ ነው ጫን ነው የሚላችሁ ማለት ነው ተራራው። አሰላሙ አለይኩም ቤተሰቦች፣ ፋሚሊ እንደት ናችሁልኝ? በጣም ጣፍቻለሁ። የሆነ ቦታ ያው ለእንትን የማይመች ቦታ ላይ ሆነና ላሳያችሁ የሆነ ነገር ላስገበኛችሁ አይፈሰቱ የሆነ ነገር ማለት ነው። እዚህ ጋር ደግሞ አያችሁት፣ እዚህ ጋር ጫካ ምናምን ያለሁት እዚህ ያ የገጠር አሁን ላይ ዝናብ እየዘነበ ነው እና ያላስጎበኛችሁ የገጠር ብሎ ብሏቸዋል። አሁን ከቤቴ አሁን ስንት ሰዓት ነው? ከጧቱ ሁለት ሰዓት ነው ከቤት ተንስቼ እንግዲህ አሁን ገጠሩ ጋር ማለት ነው ላሳያችሁ የሆነ ነገር ቆይ፣ ዞር ታያችሁ። እንደዚህ ሲዞር እስኪ ፀሐይ ነው የፀሐይ ናት በጣም ነው የሚያምረው። በዚህ ነው የሚሄደው እ ደግሞ ማለት ነው ያው እያሳየኋችሁ ነው የቀውለ ነው ወደ እርሻ ገበሬ ትላላችሁ፣ ገበሬ የገበሬ ገበሬ የሚሰራበት አትክልት ምናምን እና እዛ እየሄድኩ ነው። ሽንኩርት ቲማቲም የሚመረትበት አካባቢ ላይ ነው እዚህ ያለው ማለት ነው። እና አያችሁ፣ በጣም ያምራል። የባቡሩ መንገድ ምናምን መጉብኘት ከፈለጋችሁ አያችሁ አይኔ ይወቃኝ የቀ የጣፋ ስለሆነ ማለት ነው። እና ውዶች ደግሞ ሰብስክራይብ ላይክ ያደረጋችሁ በጣም ጣፍቻለሁ አውቃለሁ። በጣም ማለት ነው እያያችሁና አይደለ እና ደግሞ በጣም ሁሉ ነገር እስከሰያችሁ እህል ምናምን ደርሷል። ያው እንትን የለም እንጂ ምንድነው ዝናብ ምናምን የለም። አሁን ግን ዝናብ ይዘነፈ ነው። እርግጠኛ ነኝ፣ አታሳፍሩኝም። ሰብስክራይብ ታደርጉኛላችሁ፣ ቪዲዮውን እስከመጨረሻ ታዩኛላችሁ። ኢትዮጵያ ይደላችሁ ደግሞ ክፈቱ እላለሁ። በዚህ አበረታታችኋለሁ። ኢትዮጵያ ክፈቱ ክፈቱ። እየገ ዳራችሁ ዳራችሁ ዳራ ፈርቼ የ

ሰዎች ነው ካላችሁ እንግዲህ ኦ እርሻ ግብርና ግብርና ነው እላችኋለሁ። ያለ እዚህ ጋር እየወሰድክ ያንተም ማለት ነው ገደል ነው። ግን ቆይ አዙሬ ባሳያችሁ ደስ ይለኝ ነበር። ኦ ሰው ይሄንን ስንት ነገር ያደርጋል። በጣም ግን ማለት ነው። ቆይ ልንገራል። አሁን ስመጣ ማለት ነው ባዙሬ ስመጣ ስመጣ አሁን ምንም ተፈጠረ መሰላችሁ? መኪና ይሄ ገልባጭ መኪና ሾሃ ምናምን የሚመጣው እየሄድኩ ያለ እንዳለ ልብስ ጭቃ በጭቃ ያደረገውና አሁን ከታች ማለት ነው ጭቃ በጭቃ ነው። ካልሲ ምናምን ለብሽ ነበር ዝናብ ዘንቧልና በቃ እንዳለ ጭቃ በጭቃ ነው። እንኩቲ ያመን ነው ካሉኝ አሁን ያው መኪና ራይሶ በቃ ሲነዱ እንዳለ ጭቃ ማለት ነው ጭቃው ውሃውን ቦታውን ረግጠውት ማለት ነው መኪናው ረግጦት ነው የሚባለው ነጥቶበት ማለት ነው። ላሳያችሁ ምን አይነት እንትን እየወረድኩ ነው አሁን። ያው እንደዚህ እንደዚህ የሚለው ወድቄ ነበርኩ። ላሳያችሁ ይሄንን እየወረድኩ ነው፣ ከታች ከባቡሩ መንገድ ይሄው ከባቡሩ ይሄው። ከዛ ላይ ብላይ ነበርኩ አይደለ? ይህ እዚህ አሁን ወደ ታች ቦታ ታጥፌ ወረድኩ ማለት ነው። እንደዚህ እንደዚህ እንደዚህ ወረድኩ። ከዚህ ሮክብሰራች ማለት ነው። በላይ ነበር በዛ ላይ የባቡሩ መንገድ ላይ ነታችው ረ ከዛ ወደላይ ነው ያሳደጉት እግሩ የባቡሩ መንገድ እግር በዛ ወደላይ በዛ በቃ እንደዚህ ነው የሚሰራ። ሁሉም እንደዚህ ናቸው። ያቸው ባቡሩ መንገድ ያው መሸከመ ይመስለኛል። እንደዚህ ሆነው አቅርቤ ላሳያችሁ ወላሂ ይህ አሁን ይሄ እንዳለ ባቡር የተሸከመበት ከታች መጀመሪያ መሰረት ይተራል ማለት ነው። በጣም የሚያምር ነው። በጣም የሚያምር ትታያቸዋል። እንዳለ ይሄንን እንጨቱን ለሚቀሰቅስ ማለት ነው፣ ለመጣል ምናምን ቆራርጦታል እንዳለ ማለት ነው። አያችሁት? እዚህ ጋ ተቆራርጧል። ወይኔ፣ በዚህ ውስጥ ነው እየሄድኩ ያለሁት። ሰው የዋካል ሰው

በዚህ ነው የምሄደው። አየችሁት እንጨት አለ እዚህ ጋር ኦ፣ በዛ ማለት ነው። ሰው እየሄደ ነው አይታያችሁ? ይሄ እርሻ ምናምን ነው። ይሄ ይሄ ሁሉ የሚዘራበት ቲማቲም፣ ሽንኩርት፣ ሽንኩርት እንትማት ይዟል። ለነገራችን ላይ አያችሁ ጫካ ነው እዚህ ጋር። እዚህ ጋር ማታ ማታ መሄድ አይታሰብም፣ እንዳታሰብ። ጫካ ለጫካ ማለት ነው ታካስቡት እኔም በምንድነው ጫካ ነው። ጧት ሰው በሚበዛበት አካል ሆነ በጣም ያስፈራ። አይያችሁ ወደ ለም ነው መሰለኝ እያሳየዋችሁ ነው። እዚህ ጋር ያቺስ ይሄ መንገድ በመንገዱ የምንሄደው ነው። ተራዛም ማለት ነው እንግዲህ ይሄ በዚህ መንገድ ነው የምንሄደው። የምሄደው በዚህ በቃ ናድ ካለ ናድ ነው። ጫን ነው የሚላችሁ ማለት ነው። ተራራው ነው ይጫናቸዋል እ ይጫ ቃስ ተብሎ ነው የሚከደው። በትንሹ እየተረገጠ ማለት ነው። አያችሁት? ኦ ማይ ጋድ ይሄን ሀገራችን የሚጎበኝ እያለ እኛ ማለት ነው። ሌላ ሀገር የሚጎበኘው ነገር አያችሁት? በጣም አሜዚንግ ላላቸው። ያን ጊዜ ያው እየተሞርኩ ስለሆነ እንዳይጠፋ ይይ ነው። በዚህ ጫካ ነው። አያችሁት? ወይኔ ወይኔ እዩ። በዚህ እንዴት እንደምወርድ ቆይ ላሳያችሁ። ላዙረው ካሜራው ማለት ነው። ቆይ አሁን ቤት ነው። በዚህ ውስጥ ነው የምሾልከው። የዲዲሽ ነው እንዳትሉ። የአውሬ ሰፈር ነው። እንዲ ያለ ሹነት ነው። ታያችሁት? ኦ በጣም የሚያምር ነው ማለት ነው። ዋሻ ነው። ዋሻ ወላይ ካሜራማን ቢኖር ማለት ነው። በጣም ነው የሚያምረው ለራሱ ዋሻው ምናምን ብታሳይ ባሳያችሁ የሚጣርፀይ ቢኖር ኑሮ በጣም ነበር የሚያምረው። እዚህ ጋር ፍደም ኦ ኦ

ደግሞ ሰውዬው ማለት ነው፣ በላዬው ኑሮ እየቀረስኩ ቢሆን ኑሮስ እየቀረስኩ ቢሆን ራቁቱን ሸዋር እየወሰደን፣ በእላሂ አዚ ወይኔ ፈጣሪ ነበር። አሁን ቁም ያለው በቃ ዋሻ ውስጥ ማለል ይፍ ውስጥ ደግሞ ሸዋር ሲወስድ እንዳይታይ፣ መቼም እናንተኮ በቃ ካቪራ የቀረጸው ነገር ማለት ነው፣ በቃ የሆነ ነገር ካለ በደንብ ይታያል። ከታች ነው ሸዋር ምንስቱ አይታይም። በእርግጠኝነት ብጠኝነት እና ለፈልፍላችሁ እንዳታወጡት ግን ሊሰማ ላይሰማ ይችላልናው ድምፅ እንትን የለኝም፣ ማይክሮፎን የለኝም እና እስ መ ቃ ጨርሶ ይሁን አይሁን አለቅ ለባብሶ አልቆንጠምና ለባብ እኔ አላየሁም አላየሁም ማለት ሙሉ ራቁት ሲሆን ሳይሆን ምልስ ያልኩ ማለት ነው። በነገራችን ስላለ ማለት ነው። አሁን ጨረሰው። አሁን ካሜራ እየቀረስኩ እንዳልሆነ ማጥፋት አለብኝ። ምክንያቱም ቀርጻኝ ብሎ እንዳያፈር ማለት ነው።

እነዚ ይህያ ውሃ ነው ማለት ነው። ውሃ አልነካኝም፣ ግን ማለት ነው ጭቃኔ እንዳለ ነጭ በዚህ እንዳትሉ ያው ጫማ እንትና እዚህ መጥቶ ነው የሚሰራው። ማን ነው የሀርጉ ባቡ ስሙ ጠፋኝ። ማን ነው ስሙ አምጡልኝ። ቆያፌ ላይ ከመጣ ያው በጽሁፍ አስቀምጥላችኋለሁ። እዚ ጋ ሲያምራ አያችሁት፣ በጣም ነው የሚያምረው። እዚህ አትክልት አለ እዚ ጋ፣ ዘይቱን ማንጎ፣ ምናምን ሙዝ ምናምን አለ እዚ ጋ ፋጦይ ፋጦይ የሚለው ማለት ነው የሚሰራው እዚ ነው። ባለፈው ክሊፕ የሰራው እኛ ጋር ማለት ነው እዚ ጋር። ወላ በጣም ነው የሚያምረው። አያችሁት? አህ በጣም ነው የሚያምረው። ወላ ያ አላህ ወላ፣ እዚ ላይ ማለት ነው ትንሽ ምትሉበት እንዴት እንደሚያምር። ማንጎ በጣም ነው የሚያምረው። ወይ ዘይቱኒ ነው፣ እንዴት አባቱ ያምራል። ወአላህ በቃ ይሄ ይች ሁለት ቀን ዝናብ ስዘም እንደዚህ ሆነ። እዚህ ጋ ማንጎ ነው ይታያችኋል። ማንጎ አትክልት ሰፈር ገባ። አሁን ደግሞ እዚህ ጋ ዘይቱኒ ነው። ዘይቱኒ ያገላችሁ ካለ በላለሁ፣ ግን አሁን ያለበት አይደለም። ይአዋ ገና እየሰራ ነው። ዘይቱኒ አሁን አልቋል። አያችሁ፣ ትናንሽ ናቸው አያቸው እነዚህ ዘይቱኒ ናቸው። እነዚህ የሚሰሩ ፍሬዎች አሁን እነዚህ ትላልቅ ይሆናሉ። አሁን እንግዲህ ዝናብ ይዘም አረቢ በጣም የሚያምር ደምብ ይይዛል። በቃ ትክክት ባት የሚበላ በሚበላ ነው የሚሆን ልፍ ስትሉ ማለት ነው። ቁርጤው እዚህ ጭቃ ነው። አየችሁት፣ ወይኔ እንዳልወርቅ ወይኔ ወይኔ ጭቃ ነው እንዳል። አያችሁት፣ እዚህ ጋር ዘይቱኒ ዛጋ ማንጎ ረጅም ቡርቱካን ምናምን አለው ይሄ ሁሉ አትክልት ነው። እና እኔ ይሄ አፍርቶ ገና ማለት ነው አሁን ይሄ ይሄ ይሄ ይሄ ሲያድግ በቃ ከወር በኋላ በቃ የሚበላ ነው የሚሆነውና ይሄን ይመስላል። እንደምትወዱት አልጠራጠርም፣ ትወዱታላችሁ በእርግጠኝነት ማለት ነው አይደል? ላይክ ሰብስክራይብ አድርጉ። ኔክስት ደግሞ ነገም እሰራለሁ። ዛሬ ቪዲዮውን ፖስትላችኋለሁ፣ ዛሬ ማለት ነው ዛሬ ዛሬ ዛሬ ማስገኘው ነው ፖስት አደርጋለሁ። ነገ ደግሞ ምናምን ሰርቼ ፓርት ቱ እሰራላችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ጠፍቻለሁኝ፣ አልጠፋም እናንተ ማበረታቱኝ ማለት ነው። ወዳችኋለሁ በጣም። እዛ ጋር ፕሌን ወድ ላይ ለአዚን አሳያችሁ። እስኪ ይታያል? ወላ እያየት ኦ ማይ ጋሽ በእኛ ጋ ለራሱ ፕሌኑ የሚያልፍበት ቦታ ነው ያለነው። አሁን በዚህ ነው ያለፈው ፕሌኑ ማለት ነው። ወደ አዲስ አበባ ነው። ከአዲስ አበባ ወደ ኮምቦቻ እየመጣ ነው። እዚህ ጋ ነው የሚያርፍ ነው። ያባችሁ እዚ ጋር ነው የሚያርፈው ነው የኮምቦቻ ያ አዲስ አበባ የተነሳ ኮምቦሽ የሚያርፈው ፕሌን ነው እላችኋለሁ። እዚ ጋር እዚህ ጋር እንጨደማለን። ኡፍ ፀሐይ ነው ወላሂ ላዚ። ኦ ሁለት ሰዓት ነው ልሻት ወጣሁኛ። አሁን ወደ ሶስት ሰዓት ነው። ወዳችኋለሁ ውዶቼ ፋሚሊዎች በጣም በጣም ማለት ነው እንግዲህ እሺ፣ በጣም